ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? በእያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የመስከረም 20 ቀን 2018 ዓመተ ምሕረት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል እስከ መጨረሻው አብራችሁን ቆዩ እያለን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ደንቢያ አውራጃ የተፈጠረውን ጉዳይ አስመልክቶ አርበኛ ደረጀ በላይ ዝምታውን ሰብሯል። አርበኛ ደረጀ በጉዳዩ ዙሪያ የሰጠውን ምላሽ በዜናችን አካተን አሰናድተነዋል፣ ይደመጣል። ብልጽግናው በኮማንድ ፖስት አዛዡ በኩል ስምንት ሬጅመንት ሰራዊት ወደመብኝ ሲል ሽንፈቱን በጓዳ አምኗል። በየትኛው ቀጠና ነው ስምንት ሬጅመንት ሰራዊት በሁለት ወር ያለቀበት? የትኛው የፋኖ ክፍለ ጦር ነው ይህን ያህል ታላቅ ተቅዳጀውስ የሚለውን በሰዓቱ ዜናችን በዝርዝር የምትከታተሉት መረጃ ነው። የኮማንዶ አባላቱ ፋኖን ተቀላቅለዋል። ሁለት ክፍለ ጦር የአየር ወለድ ኮማንዶ አባላት ይዞ ወደ ሸዋ የገባው የብልጽግናው ሰራዊት አንደኛው የኮማንዶ ክፍለ ጦር በየቀኑ አባላቱ ጉዞ ወደ እውነተኛው መንገድ በማለት ፋኖን መቀላቀላቸውን ተያይዘውታል። የሰዓቱ ዜናችን የሚያደርሳችሁ መረጃ ነው። ዝርዝሩን እናስደምጣችኋለን። የባዲኑ ከፍተኛ አዛዥ ሙሉ ጦሩን ይዞ ፋኖን ተቀላቅሏል። የባዲንን ከፍተኛ ባለ ስልጣናትና የዞኑን ኮማንድ ፖስት ያስደነገጠው ይህ ክስተት የተፈጸመው በየትኛው ቀጠና ነው? ዜናችን ዝርዝሩን ያስደምጣችኋል። ተሰሙታላችሁ። የብልጽግና ባለስልጣናትና አንዳንድ ታጣቂዎች ጦርነቱ አዱኛ ፈጥሮላችኋል ስትል አሜሪካ እውነታውን አፍርጠዋለች። በአሜሪካ መንግስት ውጭ ጉዳይ መስሪያ ቤት የተጋለጠው መረጃ ምንድን ነው? ለብልጽግናው ባለስልጣናትና ለአንዳንድ የፋኖ መሪዎች ጦርነቱ ይዞላቸው የመጣው በረከትስ ምንድን ነው? ዜናችን በዝርዝር የሚያስደምጣችሁ የእለቱ መረጃ ነው። ሰአቱ ሲደርስ ይቀርባል። ይላችኋል የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ መረጃዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አርበኛ ደረጀ ምላሽ ሰጠም የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሰብሳቢና የጎንደር ጠቅላይ ግዛት እዝ ዋና አዛዥ አርበኛ ደረጀ በላይ ደንቢያ ሮቢት ላይ ስለተፈጠረው ሁኔታ ምላሽ ሰጠም። አሁንም የአማራን ትግል ለማሻገር ሲባል ይቅርታ እናደርጋለን ብሏል። በጎንደር ጠቅላይ ግዛት ማዕከላዊ ጎንደርና ና ደንቢያ አውራጃዎች ላይ የተፈጠረውን አስከፊ ክስተት አስመልክቶ ምላሽ የሰጠው አርበኛ ደረጀ በላይ በእኛ በወንድሞቹ ላይ ተኩስ ለመክፈት ኃይል ያዘመተው ቡድን በአርሶ አደሩ ላይ ዘምቶ መሳሪያ ገፎ ሄዷል፣ የቤተሰብ አባላትንም ገድሏል አሁን የተቀመጥነውም ነው በአባታችን አቶ ጀንበር ጌጤና በልጃቸው ማስተዋል ጌጤ ቀብር ላይ ነው። ይህ ቡድን ዘርፎ የወሰደውን መሳሪያ እናስመልሰዋለን። ነገር ግን ዳግም ኪሳራ እንዳያደርስብንና ወንድማማችን ለሌላ እርስ በርስ መገዳደል እንዳያዳርስ መዘጋጀት አለብን ሲል ተናግሯል። አርበኛ ደረጀ አክለውም ቆስሎ ያሳከመውን ህዝብ፣ ስንቅ ሰጥቶ ያታገለውን ወገኑንና ምሽጉኖ የሚያገለግለውን ህዝብ በዚህ ደረጃ በጭካኔ ቢገርልም፣ መሳሪያ ቢገፍም አሁንም የአማራን ህዝብ ትግል ለማሻገር ሲባል የሚባል ይቅርታ እናደርጋለን። አሁን ሀዘን ላይ ያላችሁ ወገኖችን አደራ የምለው የደረሰባችሁ ክደት ከባድ ቢሆንም እንኳን ተልዕኮ ተሰጥቷቸው ለመጡ ፋኖች ይቅርና አሳክማችሁ ወደ ትግል ከመለሳችሁት በኋላ ጦር አዘምቶ ለገደላችሁ መሪውን ቢሆን ነገ ሲመጣ ይቅርታ እንድታደርጉለት ነው፣ በማለት ለአማራ ህዝብ የሉና ትግል ሲባል ጠቅላይ ግዛት እዙ ያለውን ወደ ሰፊነት ህዝቡም እንዲጋራው ጥሪ አቅርቧል። መገዳደል ይቁም መፈቃቀሪ ስፋ ሲል የተናገረው ታላቁ አርበኛ ደረጀ በላይ አማራ ከገጠመው የሉና ስጋት አሸንፈን እንደምንወጣ ቅንጣት ታክል አልጠራጠርም። ትግላችን አሸናፊ እንዲሆን አንድነት፣ መፈቃቀርና መግባባት ያስፈልገናል ሲል አሁንም ሆነ ወደፊት ለአማራ ህዝብ አሸናፊነት ብቸኛውና ዋናው ቁልፉ ጉዳይ የፋኑ አንድነት መሆኑን አስረግጦ ተናግሯል።

ስምንት ሬጅመንት ጦር ተመትቷል የአማራን ህዝብ የመከራ ዘመንና የህልውና ድምሰሳን ለመከላከል ቆርጦ የተነሳው የአማራ ፋኖ ባሳለፍናቸው ሁለት ወራት ብቻ በሸዋ ጠቅላይ ግዛት አስቴጎማ ተራራ አካባቢ የገባውን የብልጽግና ሰራዊት ሙሉ በሙሉ ከጥቅም ውጭ አድርጎታል አፋር ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮርስ ከሚገኙት ጠንካራ ክፍለ ጦሮች መካከል አንዱ የሆነው አስቴጎማ ተራራ ክፍለ ጦር ያለፉትን ሰባ አምስት ቀናት ያለ ረፍት በውጊያ ላይ አሳልፏል በእነዚህ ቀናትም የብልጽግና ሰራዊት ወደ ቀጠናው ያስገባውን ከ1200 በላይ ሰራዊት ወይም ስምንት ሬጅመንት ጦር ሙሉ በሙሉ ከጥቅም ውጭ ማድረጉን ብልጽግናው በሪፖርቱ አረጋግጧል። የብልጽግናው ሰራዊት ማዕከላዊ ሸ ኮማንድ ፖስት ሰብሳቢ ጄኔራል ሀጫሉ ሸለመ በመሩት ወታደራዊ ግምገማ አስቴ ጎማ ተራራ ክፍለ ጦር ብቻውን ከስምንት ሬጅመንት የብልጽግና ሰራዊት መካከል አብዛኛውን በሞትና በጉዳት ቀሪውን ደግሞ በምርኮ እንዲሁም ሌላውን ከውጊያ ቀጠና በመበተን ከጥቅም ውጭ እንዳደረገባቸው ደብረ ብርሃን ላይ በነበረው ምክክር ተናግረዋል ከትናንት በስቲያ በደብረ ደብረ ብርሃኑ ጌትባ ሆቴል ላይ ለአስቸኳይ ስብሰባ የተቀመጠው የብልጽግናው ሰራዊት አዛዦች ቡድን የመሰብሰቢያው አጀንዳ ሳሴት ላይ የደረሰባቸውን ጥቃት አስመልክቶ ለመምከር ነበር ሆኖም በመሃል የተነሳው የስምንት ሬጅመንቱ ኃይል ከጥቅም ውጭ መሆን ሰፊ ሰዓት ወስደው እንዲወያዩበት ያስገደደ ሲሆን ሽንፈታቸውን ማመን ከብዷቸው እንጂ አለመቻላቸውን አውቀውታል ሲሉ ምንጮቻችን ተናግረዋል እንደ ጣና ቴሌቪዥን ወታደራዊ ምንጮች መረጃ ከነሐሴ መጀመሪያዎቹ ቀናት ጀምሮ ሰራዊቱ በጣም ተማሯል። በተለይም ደግሞ በቅርብ ወሎ ላይ የደረሰበት ጥቃት በእጅጉ ስላስቆጣው በአሁኑ ሰዓት በሰራዊቱና በአዛዦቹ መካከል ከፍተኛ ቅራኔ ተፈጥሯል ብለዋል። ሌላው የጣና ቴሌቪዥን ወታደራዊ ምንጭ በበኩላቸው ራያ ላይ የነበረው ሰራዊት ቁጥሩ አነስተኛ በመሆኑ ህወሓት ከጀርባ ሊመታው እንደሚችል ደጋግመን ስንናገር ሰሚ አላገኘንም። በዚህ የተነሳም ሰሞኑን ሰራዊቱ ላይ የደረሰበት የተቀናጀና የተናበበ ከፍተኛ ምት በአዛዦቹ በተለይም በጦር ኃይሎቹ ዋና አዛዥ በጠቅላይ ሚኒስትሩ ቸልተኝነት የመጣ ሰሞኑን ስለተረዳ አሁን የሰራዊቱ የመዋጋት ሞራሉና አቅሙ ብቻ ሳይሆን ፍላጎቱም የለውም ሲሉ ተናግረዋል። ሸዋ ላይ የጠፋውን ስምንት ሬጅመንት አስመልክቶ የነበረውን የስብሰባ ሪፖርት መረጃውን ያደረሱን ወታደራዊ ምንጫችን ሲቀጥሉም ሰራዊታችን ተደጋጋሚ ሽንፈት እየገጠመ ያለው በዚህ ቀጠና ነው። ሁለት የአየር ወለድ ኮማንዶ ክፍለ ጦሮች ከፍተኛ ጉዳት ደርሶባቸዋል። አሁን ደግሞ ስምንት ሬጅመንት ሙሉ ሰራዊት ከጥቅም ውጭ ሆነ ማለት የጽንፈኛውን አቅም ሳይሆን የእኛን ድክመት ነው የሚያሳየው ሲሉ ጄኔራል አጫሉ መናገራቸውን ምንጮች ችን ገልጸዋል። ሆኖም ጄኔራል አጫሉ የዘለሉት ሀቅ የፋኖን ጥንካሬ ማመን እንደከበዳቸው ነው። የብልጽግናው አገዛዝ በተለይም ሊቀመንበሩና የጦር ኃይሎች ዋና አዛዡ ሸዋ ላይ ያለውን የፋኖ እንቅስቃሴ በአይነ ቁራኛ ተከታተሉ ሲሉ ትእዛዝ ማስተላለፋቸው መዘገባችን ይታወሳል። በተለይም በመራ ቤቴና በአዳ ወይም ደብረ ዘይት ቀጠና ያለውን መስመር በልዩ ጥበቃ ውስጥ እንዲሆን ጥብቅ መመሪያ ሰጥተዋል። ሰራዊቱ በበኩሉ መንግስት የሚፈልገው ፋኖ አራት ኪሎ እንዳይገባበት እንጂ ሰራዊቱ እንዳይጎዳበት አይደለም፣ በማለት ተደጋጋሚ ቅሬታ በማቅረብ ላይ ይገኛል። ብዛት ያላቸው የኮማንዶ አባላት ፋኖን ተቀላቀሉ። ከሰሞኑ ለስምንት ቀናት በተደረጉ ተከታታይ ውጊያዎች በሸዋ ጠቅላይ ግዛት የብልጽግናው ሰራዊት የደረሰበትን ብርቱ ምት በተከታታይ መዘገባችን ይታወሳል። ዛሬም የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዚያ አፄ አምደ ጽዮን ኮር ተጋድሎ ተጠናክሮ ቀጥሏል። የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ ብልጽግና ለክፉ ቀን ይሆነኛል ብሎ ያደራጀው የኮማንዶ ኃይል እየፈረሰ ሸዋ ጠቅላይ ግዛት እዝን እየተቀላቀለ ይገኛል ብለዋል። በዛሬ ዕለት አጼ ዳዊት ክፍለ ጦርን የተቀላቀሉት በቅርቡ የውሸት ቅሌታቸው የተጋለጠባቸው ኮሎኔል ማቲያስ የሚመሩት የአንድ መቶ አንደኛ አየር ወለድ ኮማንዶ ክፍለ ጦር አባላት ናቸው። በዚህ ዙሪያ መረጃውን ያደረሰው የአጼ አምደ ጽዮንኮር ሚዲያና ኮሚኒኬሽን ክፍል ብዛት ያለው የአየር ወለድ ሰራዊት አባላትን በገፍ እየተቀበለን እንገኛለን ሲል ገልጿል። ዛሬ በመራቤት አውራጃ ፋኖን የተቀላቀለው አየር ወለድ ኮማንዶ ለፋኖ ምስጋና አቅርቦ የኮማንዶ አባላቱ ሙሉ ትጥቁን ከነተተኳሹ እንደያዘ አጼ አምደ ከተቀላቀለ በኋላ መከላከያን የተቀላቀልኩት የአገሬን ዳር ድንበር ለመጠበቅ ነበር። ነገር ግን ከስልጠና ባሻገር በተግባር የገባሁበት የብልጽግናው መንግስት ጸረ ህዝብ ተደርገን እንድንፈረጅ አድርጎናል ሲል የብልጽግናውን አገዛዝ ጸረ አማራ ድርጊት መስክሯል። የኮማንዶ አባል አክሎ መንግስትን መንግስት የሚያስብለው ጠንካራ የመከላከያና የፖሊስ ተቋም እንዲሁም ሌሎች የጸጥታ ተቋማትን በእውነተኛና በጠንካራ መሰረት የጸኑ ሲሆን ነው። የብልጽግናው አገዛዝ ግን በተለይ በአማራ ክልል የመንግስት መዋቅር በህዝብ የሉና ትግል በመፍረሱ መከላከያ ሰራዊቱ ያለ ስራው ገጠር ቀበሌ ገብቱ የሚልሻና የቀበሌ ይልቀ የማክበር ስራ እየሰራ ይገኛል ብለዋል። ይህ ደግሞ እኔ ላለሁበት አየር ወለድ ኮማንዶ አሃድ ውርደት ነው የሚለው ፋኖን የተቀላቀለው ኮማንዶ አባሉ እንደ ሀገርም አሳፋሪ ታሪክ እያስመዘገብን ነው። በዚህ ምክንያት ከዚህ ስርዓት ጋር መቆም ለታሪክም ለስሜም አይመጥንም ብዬ ለቅቄ ወጥቻለሁ ብሏል። በስልጠና ወቅት ፋኖ ዘረኛና ጽንፈኛ ነው የሚል የሀሰት ፕሮፓጋንዳ ነው እየሰጡ የሚያሰለጥኑን። እኔ ምንም እንኳን ብሔር አማራ ባይሆንም ፋኖን በጠላትነት የፈረጀው ህዝብ ስለሌለና በተንቀሳቀስኩበት አካባቢ ሁሉ ህዝቡ ስለ ፋኖ መልካምነት የሚሰጠው ምስክርነት የሰማሁትን ግብአቱ ስጄ በሙሉ ልብ መጥቻ አለው አብሬ ለመታገለም ዝግጁ ነኝ ሲል ብልጽግናው አገዛዝ በተቀናጀ የህዝብ ትግል ሊወገድ እንደሚገባው ተናግሯል። የአፄ ዳዊት ክፍለ ጦር የህዝብ ግንኙነት ክፍል በበኩሉ ሰራዊታችንን ለተቀላቀለው የአንድ መቶ አንደኛ አየር ወለድ ኮማንዶ አባላቱ በሚገባው ክብር አቀባበል አድርገንላቸዋል፣ ሌሎች ወንድሞቻችንም ይህንን እድል እንዲጠቀሙት አሁንም ጥሪያችንን እናቀርባለን ብለዋል። የሜልሻ አዛዡ ጦሩን ይዞ ፋኖን ተቀላቀለ። የአገዛዙ አማራ ጠልባሪና የማይቀየር የጥላቻ ጦርነትን የተረዳው የሜልሻ ኃላፊው በደቡብ ጎንደር ዞን ሰዴ ሙጃ ወረዳ ጦሩን በመያዝ ግዙፉን ገብርዬ ክፍለ ጦሩን ተቀላቀለም። በሰዴ ሙጃ ወረዳ በሻምበል ተደራጅቶ መንገድ እየመራ የፋኖን ቤተሰቦች ጭምር ሲያንገላታ የነበረው የባዲ ሜልሻ በየጊዜው የደረሰበት ብርቱ ምት ተስፋ አስቆርጦታል። በአካባቢው አዳዳና ሮቢት የሚባሉ ንዑስ ከተሞች የብልጽግናው መከላከያ ጠቁ የፋኖ አመራሮችን ቤት አቃጥሎ ነበር የሚሉት የመረጃ ምንጮች ፋኖ በተደጋጋሚ ባደረሰበት ድንገተኛ ምት የተሰለፈበትን ተግባር በመተው የይቅርታ እጁን ወደ ህዝብ ዘርግቷል። ፋኖም ይቅርታውን ተቀብሎ ታላቅ የህዝብ ልጅነቱን አስመስክሯል የሚሉት የጣና ቴሌቪዥን የመረጃ ምንጮች ይህ የፋኖ ውሳኔ በአካባቢው የነበረውን የቂም በቀል እርምጃ ስጋት የቀነሰ ነው ብለዋል። ከዚህ በፊት የባዲኑ ሚልሻ ያደረሰው ቀውስ ቀላል እንዳልነበር የገለጹት ምንጮች እዚህ የቀድሞ የሚልሻ ወንድማችን ውሳኔ ሌሎች የብልጽግና አገልጋዮችም ትምህርት ሊወስዱበት ይገባል ሲሉ ተናግረዋል። በሰዴሙ ጃሮቢት ከተማ መሽጎ የነበረው የሜልሻ ኃይል በዋና አዛዡ ጠጁ ተጠርንፎ ከነበረበት ቦታ አምልጦ በታላቁ አርበኛ ከፍ ያለው ደሴ ወደ ተመሰረተው ገብርዬ ክፍለ ጦር መቀላቀሉን የገለጸው የክፍለ ጦር ዋና ቃል አቀባይና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የማህበራዊ ጉዳዮች ኃላፊ አርበኛ ደሞዝ ግዳፍ ነው። አርበኛ ደመወዝ ግዳፍ ስለ ሁኔታው ሲገልጽ በሰላማዊ መንገድ ትጥቃቸውን ይዘው የመጡ ሚልሻ እና ሌሎች የጸጥታ አመራሮችን ከነትጥቃቸው ተቀብለናል። መቀበል ብቻ ሳይሆን አስፈላጊውን እንክብካቤና ስለ ፋኖ የትግል አላማም በቂ የታደሶ ስልጠና እየሰጠን እንገኛለን ብለዋል። ትናንት አፋድ ጎንደር ጠቅላይ ግዛት እዝ 26ኛ ከፍ ያለው ደሴ ኮር ገብርዬ ክፍለ ጦርን የተቀላቀሉት ጠጁ በሚባል የሚልሻ ጠርናፊ ይመሩ የነበሩ ናቸው። አርበኛ ደሞዝ ግዳፍ በዚህ ጉዳይ መረጃውን ሲያጋራም ከ30 በላይ አባላትና ሌሎች አምስት ከፍተኛ የጸጥታ አመራሮች ከእጃችን ገብተዋል ብሏል። ከፍተኛ የጸጥታ አመራሮች በወረዳው ውስጥ በሚልሻ ጽህፈት ቤትና በብልጽግናው ሰላምና ደህንነት መስሪያ ቤት ለበርካታ ዓመታት ሲሰሩ የቆዩ ስለመሆናቸው ገልጿል። እነዚህ የብልጽግና አገልጋይ የነበሩ የሚልሻና ሌሎች የጸጥታ አመራሮች በገብርዬ ክፍለ ጦር አቀባበል ተደርጎላቸው እንደሚገኙ የገለጸው ቃል አቀባዩ አርበኛ ደሞዝ በቀጣይ አሁን ታድሶ እየወሰዱ ካሉትና ቀደም ሲል ከገቡት ጋር ስልጠና ተሰጥቷል ቸው የበደሉትን ህዝብ ይቅርታ ጠይቀው ወደ ማህበረሰቡ ይቀላቀላሉ። መታገል ከፈለጉም በትግላችን ውስጥ እንዲሳተፉ እናደርጋለን ብሏል። ሌሎች የሚልሻ አድማ ብተናና ፖሊስ እንዲሁም የመከላከያ አባላትም የፋኖን ጥሪ ተቀብለው ከጠላት ካምፕ ወጥተው ወደ እኛ እንዲቀላቀሉ አሁንም ጥሪ አቀርባለው ሲል ተናግሯል። በቅርቡ በታች ጋይንት ወረዳ ድንገተኛ ጥቃት ተከፍቶበት በፋኖ ብርቱ ምት ያስተናገደው የብልጽግናው ሰራዊት በባዲን አመራሮችና በወረዳው የሜልሻ ጠቋሚነት የግዙፉ ገብርዬ ክፍለ ጦር ዋና አዛዥ የሆነውን ኮሎኔል አዲሱ ደባልቄንና የክፍለ ጦር ምክትል አዛዥ አርበኛ ዳነ ተስፋን ቤታቸውን በግሬደር ማፍረሱን በምስል አስደግፈን መዘገባችን ታወሳል። ምግባር የጎደላቸው ባለስልጣናት ህዝብን ዘርፈዋል። አሜሪካ የአሜሪካ መንግስት በኢትዮጵያ እየተካሄደ ባለው ጦርነት የብልጽግናው አገዛዝ ባለስልጣናት አጋጣሚውን ተጠቅመው የህዝብን ንብረት እየዘረፉ መሆኑን አስታወቀም። የጣና ቴሌቪዥን በተደጋጋሚ ጊዜ በአማራ ክልል ያለው መዋቅራዊ ዘረፋ፣ እገታ፣ የተደራጀ ወንጀልና የቢሮክራሲ ሁኔታ ባሰራጭ ነው ዘገባ የክልሉ ባለስልጣናት ጦርነቱን በምቹ አጋጣሚነት ተጠቅመው የሚፈጽሙት መሆኑን ዘግበን ነበር። የአሜሪካ መንግስት ትናንት ባወጣው መረጃም ና ኦሮሚያ ክልሎች ስነ ምግባር የጎደላቸው የመንግስት ባለስልጣናት የህዝብን ንብረት ዘርፏል ብሏል። የብልጽግና አገዛዝ ረሃብን የጦርነት ማስጌጃ፣ ጦርነትን ደግሞ የስልጣኑ ማስጠበቂያ ዋና መሳሪያ አድርጎ እየተጠቀመ መሆኑን በተደጋጋሚ ሲገለጽ ቆይቷል። ይህን የብልጽግናውን የጦር ወንጀል ማለትም በህዝብ ላይ የሚፈጽመውን የዘር ማጥፋት ጦርነትና ተቋማትን ማውደምን በቸልታ ሲመለከት የቆየው የአሜሪካ መንግስት ትናንት ባወጣው መግለጫው ግን አገርን ወደኋላ የሚጎትትና ቀጠናውንም የሚያሳስብ ነው ብሎታል። የብልጽግና አገዛዝ በአማራ ህዝብ ላይ የዘር ማጥፋት ጦርነት መክፈቱን ተከትሎ የጦር መሳሪያ ግዢ፣ የሎጂስቲክስ ስርጭት፣ የሸቀጦችና የመድኃኒት አከፋፈልና ሌሎች መሰረታዊ ጉዳዮችን ተጠቅመው ካድሪዎቹ ህዝብን እየዘረፉት ይገኛሉ። ይህን ደግሞ በተጨባጭ ማስረጃ ማጣራቱን የአሜሪካ መንግስት ውጭ ጉዳይ ሚኒስትር አስታውቋል። ይህ የጦርነት አካሄድ የአገዛዙን ባለስልጣናት ለዝርፊያ ምቾት እንደፈጠረላቸው የአሜሪካ መንግስት ውጭ ጉዳይ ሚኒስትር ገልጿል። ይህ የጦርነት አካሄድ ደግሞ ከሀገር በመውጣትም ወደ ጎረቤት ሀገራት የጦርነት ጉሰማ እያደረገ ላለው የብልጽግና አገዛዝ አስደንጋጭ ሪፖርት መሆኑን የገለጹት የፖለቲካ ተንታኞች፣ መንግስት የጀመረውን ጦርነት በቀላሉ የሚያቆም አይመስልም። ጦርነቱ እየተራዘመ በሄደ ቁጥር ደግሞ የተፋላሚዎች የኃይል አሰላለፍ መልኩን እየቀየረ ስለመጣ ቀጣይ የኢትዮጵያ ሁኔታ የበለጠ ውስብስብ እየሆነ የሚሄድ ነው የሚሆነው ብለዋል። ይህም መዋቅራዊ ዝርፊያውን እንደሚያከፈው ተንታኙ ስጋታቸውን ገልጸዋል። ተንታኞቹ አክለውም ለምሳሌ ሰሞኑን በወሎ በተካሄደው ጦርነት የህወሓት ተሳትፎ መኖሩን በጭምጭምታ ደረጃ መስማታቸውን ገልጸው ሆኖም አንዳንድ የፋኖ መሪዎች በአንደበታቸው የሰሜን ጥምረት ተፈጥሯል በማለት የሰጧቸው ቃለ ምልልሶችና የህወሓት ማህበራዊ ሚዲያዎችም ጉዳዩን በተከታታይ ሲዘግቡት ስመለከት የህወሓት እንቅስቃሴ ሊኖርበት እንደሚችል ማሰብ ጀምር ያለው ሲሉ ተናግረዋል። በሌላ በኩል ደግሞ የአፋድ ውጭ ግንኙነት ኃላፊና ና የጎጃም ጠቅላይ ግዛት እዝ ዋና አዛዡ አርበኛ ካፕቴን ማስረሻ ሰጤ በበኩሉ በበሰበሰ ቅንቡላ የሚታለል የአማራ ወጣት የለም። የአማራን ትግል በስጦታ ወረቀት ጠቅልሎ ለህወሓት ለመስጠት ታስቦ ካልሆነ በስተቀር ከህወሓት ጋር ተሰልፎ የአማራን ጥያቄ ማስመለስ አይችል አልቻለም ። ትግላችንን በብቃት የሚደግፍ ወርቅ የሆነ ህዝብ እያለን ከህወሓት ጋር ያልተቀደሰ ጋብቻ መፈጸም ህዝብን መካር ነው ሲል ተናግሯል። በዚህ ሁኔታ ውስብስብ እየሆነ በመጣው የኢትዮጵያ አሁናዊ ሁኔታ የብልጽግናው ፖለቲካዊና ወታደራዊ ኃላፊዎች ደግሞ ከፍተኛ የዝርፊያ መዋቅር ፈጥረው አገር እየመዘበሩ መሆኑን የአሜሪካ መንግስት አጋልጧቸዋል። በሌላ በኩል የአሜሪካ መንግስት በውጭ ጉዳይ ሚኒስቴሩ በኩል ካጋለጣቸው እውነታዎች መካከል ታጣቂ ኃይሎች ህዝብን እያፈኑ የማስለቀቂያ ገንዘብ ወይም ራንሰም እየተቀበሉ እንደሚዘርፉ የገለጸበት ሀቅ ነው። ይህ ወንጀል በዋናነት በአማራ ክልል በስፋት እየተፈጸመ መሆኑንም ውጭ ጉዳይ ሚኒስተሩ አጋልጧል። ጣና ቴሌቪዥንም በተደጋጋሚ በዚህ ጉዳይ ተከታታይ መረጃን ሲያደርስ መቆየቱ የሚታወስ ሲሆን በቅርቡ እንኳን በደብረታቦር ከተማ ታዋቂና በህዝብ ዘንድም ተወዳጅ የነበሩ አንድ ባለሀብት በፋኖ ታግተው 15 ሚሊዮን ብር ማስለቀቂያ እንዲከፍሉ መጠየቃቸው ይታወሳል። ባለሀብቱን ያገታቸው ማፋባ አዝማች በላይ ዘለቀ ሜጀር ጄኔራል ቫንታ ቫተኮር መሆኑን በወቅቱ ራሱ ኮሩ የተናገረ ሲሆን በሚዲያ ጫናና በሰራዊቱ መካከል በተፈጠረ አለመግባባት ከተጠየቀባቸው የማስለቀቂያ ገንዘብ አነስ ያለ ብር ከፍለው ባለሀብቱ መለቀቃቸው ይታወሳል። የኢትዮጵያ ህዝብ በተለይም የአማራ ህዝብ እየተዘረፈ ያለው በአገዛዙ የካድሬ መዋቅርና ፋኖነን በሚሉ ግን ደግሞ የፋኖን ምግባር ባልተላበሱ ታጣቂዎች ጭምር መሆኑን የአሜሪካ መንግስት በሪፖርቱ አረጋግጧል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 20 ቀን 2018 ዓ ም የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና አወጃችን እስከምንገናኝ በዚሁ ተሰናበትናችሁ። ቻናላችን በቋሚነት ተወዳጁ። ጤና ይስጥልን።